እንደሚታወቀው የኢትዮጵያ የባህር በር ጥያቄ ጉዳይ ከቅርብ ጊዜ ወዲህ ለመላው ኢትዮጵያውያን የብሔራዊ ጥቅም የጋራ መግባቢያ ጉዳይ የሆነ መጥቷል። በተለይ ደግሞ ጥያቄው በጠቅላይ ሚኒስትር አብይ አህመድ ከተነሳ ጊዜ ጀምሮ አሁን ድረስ ምላሽ እስኪያገኝም ጊዜ ድረስ የኢትዮጵያውያን የጋራ መግባቢያ የሆነ ጉዳይ ሆኗል። ለመሆኑ ግን የኢትዮጵያ የባህር በር ስለሌላት የራሷ የሆነ ላንድ ሎክድ የሆነች ሀገር ስለሆነች ጥያቄዋ ተገቢነት የለውም ብለው ለሚያስቡ አካላት የባህር በር ጉዳይን በተመለከተ ዓለም አቀፍ ህጎች ምን ይላሉ? በተለይም የባህር በር የሌላቸው ባህሩን የማይዋሰኑ ሀገራት እንዴት ተጠቃሚ መሆን ይችላሉ በሚለው ላይ የተለያዩ ዓለም አቀፍ ህጎች አሉ። ከነዚህ ዓለም አቀፍ ህጎች መካከል የተባበሩት መንግስታት ድርጅት የባህር በር ህግ የተሰኘ ህግ አለው። ይሄ ህግ በውስጡ በተለያዩ አንቀጾች የባህር በር የሌላቸው ሀገራት እንዴት ከባህር ተጠቃሚ መሆን ይችላሉ የሚለውን ሀሳብ አካቷል። የዓለም የንግድ ድርጅት ደግሞ ሀገራት እርስ በርስ በሚኖራቸው የንግድ ልውውጥ የተሻለ የንግድ ልውውጥ እንዲኖራቸው እንዲሁ ደግሞ በመካከላቸው በሚኖር የንግድ ልውውጥ ጊዜ በሀገራቱ መካከል ያለውን ታሪፍና የመጓጓዣ ወጪ ለመቀነስ እንዲቻል የባህር በር የሌላቸው ሀገራት ተጠቃሚ የሚሆኑበት እድል እንዲመቻች ይደግፋል። የአፍሪካ ህብረትም ሌላኛው ደግሞ ህግ ያለው ሌላኛው ነው። የአፍሪካ አንድነት ድርጅት 963 ሲመሰረት የመጀመሪያው ቻርተር ሲፈረም 32ቱ ሀገራት ሲፈርሙ የባህር በር የሌላቸው ሀገራትን ታሳቢ ያደረገ ህግ በቻርተራቸው ላይ አስፍረው ነበር፣ ተጠቃሚ መሆን እንደሚገባቸው። ከነዚህ መካከል ግን በስፋት የባህር በር የሌላቸው ሀገራትን በተመለከተ ህጉን አርቅቆ በአንቀጾች ከፋፍሎ ያስቀመጠው የተባበሩት መንግስታት ድርጅት የባህር በር ህግ የተባለው ነው። ይሄ ህግ ደግሞ በአንቀጽ 69 ከንዑስ አንቀጽ 1 እስከ 5 ድረስ እንዲሁም ደግሞ በአንቀጽ 125 በንዑስ አንቀጽ 1 ላይ ያስቀመጣቸው ሀሳቦች አሉ። ከእነዚህ ሀሳቦች መካከል የተወሰኑትን ብንመለከት የመጀመሪያው ከባህር የተፈጥሮ ሀብት የመጠቀም መብት እንዳላቸው ይደነግጋል። የተባበሩት መንግስታት ድርጅት የባህር በር ህግ። ከነዚህ መካከል ለምሳሌ አሳ ማጥመድ ሊሆን ይችላል። በባህር ውስጥ ያሉ ማዕድናትን፣ ሌሎችም ደግሞ ሀብቶችን ፈልጎ የማውጣትም መብት ይሰጣቸዋል የባህር በር ለሌላቸው ሀገራት። እንዲሁ ደግሞ በባህሩ መሸጋገር፣ መነገድ እንደሚችሉ ሰዎችን ማሸጋገር፣ መንገዳቸው ሊያደርጉት እንደሚችሉም ይደነግጋል። ሌሎቹንም ህጎች በዚህ ውስጥ ልናገኘው እንችላለን። የባህር በር የሌላቸው ሀገራት ከዚህ ከህጉ ባሻገር ደግሞ እንደው በትንሹ እንኳን በኢኮኖሚው ረገድ ምን ያጣሉ የሚለውን ጉዳይ ብንመለከት አብዛኞቹ ሀገራት በሌሎቹ ሀገራት ላይ ጥገኛ ናቸው። ኢትዮጵያን እናንሳ እንደ ምሳሌ ተሆነን ዘንድ ኢትዮጵያ 95 በመቶ የሚጠጋው የንግድ ልውውጥ የምታደርገው በጅቡቲ ወደብ እንደሆነ፣ በጅቡቲ የባህር በር ተጠቅማ እንደሆነ ይታወቃል። ይሄ ደግሞ ጅቡቲ ላይ በጣም ጥገኛ እንድትሆን ኢትዮጵያን ያደርጋታል። እስካሁንም ሲጎዳት የቆየው ይሄ እንደሆነ ይታወቃል። ከፍተኛ የማጓጓዣ ወጪ የወደብ ኪራይ ወጪ ያለባት ኢትዮጵያ በየአመቱ ለጅቡቲ ወደ አንድ ነጥብ አምስት ስድስት ቢሊዮን የሚጠጋ ዶላር ትከፍላለች። ለወደብ ኪራይ ብቻ ነው ይሄንን ገንዘብ የምታወጣው ኢትዮጵያ። ዝቅተኛ የሆነ የገቢና የወጪ ንግድ ነው የሚኖራቸው፣ ዝቅተኛ የኢኮኖሚ እድገት ነው የሚኖራቸው። ቀደም ሲል ያነሳ ነውን ያህል ገንዘብ በየአመቱ የምታወጣ ሀገር የኢኮኖሚ እድገቷ ምን ያህል ሊጎዳ እንደሚችል ማሰብ አይከብድም። የኢትዮጵያን ጥያቄ ደግሞ እናንሳው ኢትዮጵያ ከሰላሳ አመታት በላይ የባህር በር የሌላት ሀገር ሆናለች። በተለይ ኤርትራ ከኢትዮጵያ ከተገነጠለችበት ጊዜ አንስቶ ኢትዮጵያ የባህር በር የላትም። ይህንን ጥያቄ ደግሞ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያውያን ሁሉ ጥያቄ ነው በዚህ ዘመን ልናነሳው ልንፈታው የሚገባ ጥያቄ ነው ከኛ ካለፈ ደግሞ ትውልዱ ሊፈታው የሚገባው ጥያቄ ነው በሚል ይዘውት የመጡት ሀሳብ ሆነ። ከዚያ በኋላ ከሶማሌላንድ ጋር ስምምነት በማድረግ የባህር በር ጥያቄያችንን ለመፍታት የተሄደበትን ርቀት ማስታወስ እንችላለን። አሁንም ደግሞ ስምምነት በማድረግ ከሶማሊያ ጋር ኢትዮጵያ የባህር በር ልታገኝ የምትችልበትን ስምምነቶች በተለያየ መንገድ ተደጋግሞ ጠቅላይ ሚኒስትር አብይ አህመድ ህዝብ ተወካዮች ምክር ቤት ሲገኙ ያነሷቸውን ሀሳቦች ማስታወስ እንችላለን። በዚህ ረገድ ኢትዮጵያ የባህር በር ለማግኘት ምንም አይነት የምታፍርበት የምትሸማቀቅበት ጊዜ ላይ አይደለችም። የትኛውንም አይነት የዲፕሎማሲ መንገድ ተከትለን የምናሳካው ሀሳብ ነው ሲሉ ተደጋግሞ ይደመጣሉ። አሁን ላይ በዚህ የተነሳ ኢትዮጵያ እየሄደችበት ያለው መንገድ ትክክለኛ መሆኑን በሌሎች ሀገራትም በኢትዮጵያውያን ዘንድም ተቀባይነት እያገኘ የመጣ ሆኗል። የባህር በር ጥያቄ የሚያበቃ እንዳልሆነ ደግሞ በርካታ ማሳያዎች አሉት። የኢትዮጵያ ጥያቄ ከተነሳበት ጊዜ አንስቶ አሁንም ድረስ በተለያዩ መንገዶች እየቀጠለ ነው። ምናልባት ጊዜ ሊወስድ ይችላል። ምን ያህል ጊዜ ይፍጅ አይታወቅም። ነገር ግን ተቀባይነት አግኝቶ ኢትዮጵያ የባህር በር እስኪኖራትና በራሷ ባህር በር ንግዷን ወጪዋን መከወን እስከምትችል ድረስ የሚቀጥል ጥያቄ እንደሆነ ይነሳል። ለምሳሌ ለዚህ ዋነኛ ማሳያ ተደርጋ የምትወሰደው ከሰሞኑ የባህር በር ባለቤት መሆኗን ያረጋገጠችውና ና ወደ ግንባታዋንም የጀመረችው ሀንጋሪ ከ105 ዓመታት በኋላ የባህር በር ባለቤት ሆና ከጣሊያን ያገኘችው የባህር በር ላይ ግንባታ መጀመሯና ይሄ ደግሞ ለሌሎችም ሀገራት ኢትዮጵያ ለመሰሉ የባህር በር ለሌላቸው ሀገራት ተስፋ ሰጪ የሆነ ማሳያ እንደሆነ ይጠቀሳል። ያለኝ መረጃ ይሄው ነው። እናመሰግናለን። ሀለን ማሌት መልካም ቀን። ከእንግዳችን ጋር ቆይታ እናደርጋለን። ይህንን ጉዳይ አጀንዳ ስናረገው የኢትዮጵያ የዘመኑ የዲፕሎማሲና የፖለቲካ ዲፕሎማሲ ጥያቄ ፊት ለፊት የመጣበት እንደመሆኑ መጠን ብሔራዊ ጥቅማችን በሰላም ለማስጠበቅ ከሌሎች ሀገራት ጋር ሊኖረን የሚችለው አጠቃላይ የውጭ ግንኙነት ፖሊሲና ስትራቴጂ እንደዚሁም ዲፕሎማሲ ምንም ገጽታ መኖር አለበት የሚለውና ተያያዥ ጉዳዮችን እናነሳለን። ዶክተር ሄኖክ ስዩም የፖሊሲና የውጭ ግንኙነት ተመራማሪ ናቸው። እዚህ ስቱዲዮአችን ተገኝተዋል። ለጊዜዎት እናመሰግናለን። ዶክተር የኢትዮጵያ የባህር በር ባለቤት መሆን መሆንና ለመሆን መቼም በፖለቲካው በኢኮኖሚው አጠቃላይ በህልውናዋ እና በድህንነቱ ጉዳይ ሊፈጥር የሚችለው አዎንታይም አሉታይም ጎን አለ። እሱን እናንሳው በጥቂቱ። አመሰግናለሁ። እውነት ነው። እንግዲህ ይህንን ለመረዳት አሁን ያለንበት አውድ ምንድን ነው የሚለውን ከታሪክና ከመልክዓ ምድራዊ ጉዳዮች ጋር ያየን ስናነሳው አሁን የምትለውን ሀሳብ ለመረዳት ያስችለናል። እንግዲህ ጥንታዊያን የዓለም ህዝቦች ኢትዮጵያን የሚያውቋት በውሃማ አካሎቿ ነው። በቀይ ባህር አጠገብ የምትገኝ ሀገር ናት ኢትዮጵያ። እንግዲህ በኢትዮጵያ ላይ የተካሄዱ ብዙዎቹ የሺህ ዘመናት ጦርነቶች ይህንን በፈጣሪ የተሰጣትን ጸጋ ለመጠበቅ የተካሄዱ ጦርነቶች ናቸው። ስትራቴጂካዊ ጂኦፖለቲካዊ ጸጥታና የኢኮኖሚ ስጋቶች የተደቀነባት ሀገር እንደሆነች መገንዘብ ያስፈልጋል። ኢትዮጵያ በተለያዩ የባህር ላይ ወንበዴዎችና በተፈጥሮ አደጋዎች የሚታመሰው የባህር ላይ አስተማማኝ የባህር በር አማራጭ ያስፈልገኛል ብላ ታስባለች፣ ይገባታል። በታሪካዊ ጠላቶቿ ጫና ምክንያት በዘመኑ በነበሩ መሪዎች ድክመትና በሀገሪቱ ውስጥ በተፈጠሩ የእርስ በርስ ግጭቶች ምክንያት ኢትዮጵያ የባህር በሮቿንና ሀብቶቿን እንድታጣ የተደረገች ሀገር መሆኗን መገንዘብ ያስፈልጋል። የባህር በሯን በግፍ በተለይ ባለማወቅና በድክመት እንድታጣ የተደረገች ሀገር ናት። ይህም እንግዲህ ከባህር ቀስ በቀስ እንድትርቅ የተደረገች በመና በመጨረሻም የዛሬ 30 ዓመት ገደማ ወደ ባልባ ሀገር የሆነች መሆኗን። ይሄ ደግሞ የሚያሳዝነው በ ስልሳ ኪሎ ሜትር ርቀት የቀይ ባህርን የታዘበች ያለች ነገር ግን ወደ ባልባ ሀገር ነች። እንግዲህ ባህር በር የሌላቸው አርባ አራት ሀገሮች አሉ በዓለም፣ በአፍሪካ አስራ ሰባት በአፍሪካ ካሉ አስራ ሰባት ሀገሮች ህዝቦች ውስጥ ደግሞ አንድ ሶስተኛ የሚሆነው ህዝብ የሚኖረው በኢትዮጵያ ነው ስለዚህ ኢትዮጵያ እንደግሪብ በተመሳሳይ በፍጥነት እያደገ ያለ ኢኮኖሚ ያላት፣ ስለዚህ ይሄን ኒኮላስ ፋቷንና ኢኮኖሚያን የሚመጥን የባህር በር ያስፈልጋታል ማለት ነው። ኢትዮጵያ በ በሶስት ሀገሮች ብቻ በሺዎች የሚቆጠር ኪሎ ሜትር የባህር በር ጠረፍ ያላቸው ሀገሮች ሶስት ሀገራት ብቻ የተጠቀሙበት ኢትዮጵያ ግን የቤተ መልካቸውን ያለችበት አውድ ነው። ስለዚህ ከኢኮኖሚም፣ ከሴኩሪቲም፣ ከፖለቲካዊ ፋይዳው አንጻር ይህ ጥያቄ ተገቢ እና ደግሞ ፍትሀዊ ነው ብሎ መውሰድ ይቻላል ማለት ነው። ይህን ፍትሀዊ ጥያቄ እንዳሉት ዶክተር እስካሁን ተገል ላይ ቆየችበት አካሄድ አለ። ስለዚህ ይህን ፍትሀዊ ጥያቄዎች ደግሞ እንደተባለው እንግዲህ ተነስቶ ጥያቄው በትውልድም ጭምር ምላሽ እስኪያገኝ ድረስ ጥያቄዎች እንደሚቀጥሉ የሚያሳዩ ጉዳዮች አሉ። የተጀመሩ ጥያቄዎችም ሰላማዊ በሆነ መንገድ ለማግኘት እየተሰሩ ያሉ የዲፕሎማሲ አካሄዶች አሉ። በብዙዎች ዘንድ ተቀባይነት እያገኙ ያሉ አካሄዶች እና እርስዎ በተለይ ይህንን አካሄድ ሰላማዊ በሆነ ዲፕሎማሲያዊ በሆነ መንገድ እንዲቀጥል ምን አይነት ምክረ ሀሳብ ያቀርባሉ? በዲፕሎማሲው መንገድ ኢትዮጵያ ምን ያህል ርቀት መጓዝ አለባት ይላሉ? አመሰግናለሁ። እንግዲህ ዲፕሎማሲና ህግ ተከትለን የባህር በር ባለቤት የባህር አክሰስ የማግኘት መብታችንን መረጋገጥ የሚያስችሉ ብዙ እድሎች አሉ። ከዲፕሎማሲ አንጻር እንግዲህ ልከተላቸው የሚገቡ ጉዳዮች ብለን የምንለው ጉዳዩን የህዝብ የጎረቤት ሀገራትና የዓለም አቀፍ አካላት መወያ አጀንዳ እንዲሆን ማድረግ ያስፈልጋል። ልክ አሁን እየተደረገ እንዳለው የሀገሪቱ ህዝብ የጎረቤት ሀገሮችና አጠቃላይ ዓለም አቀፍ ማህበረሰብም የመዋያ አጀንዳ እንዲያደርገው ይገባል። በተጨማሪ ከአካባቢ ሀገሮች ጋር የሰጥቶ መቀበል ምርህን በመጠቀም እንዲሁ የባህር አክሰስ የምናገኝበት ሁኔታ መከተል ያስፈልጋል። ሁሉም የባህር መውጫ አማራጮችን መጠቀምና ዘላቂ ሰላም፣ አስተማማኝ የባህር መውጫ የምታገኝበትን ልዩ አካሄድ መከተል ያስፈልጋል። ለእነኝህ እንግዲህ ሶስት አማራጮችን መጠቀም እንችላለን። ዶክተር ሄኖክ ስዩም የፖሊስና የውጭ ግንኙነት ባለሙያ ዚ ስቱዲዮችን ተገኝተው ማብራሪያ ስለሰጡ እናመሰግናለን። መልካም